ሰሞኑ እንግዲህ አብርሽ ሰርፕራይዝ አለላችሁ፣ ያንን ሰርፕራይዝ እንለቅላችኋለን ብሎ ተናግሮ ነበረ። ብዙዎቻችን ቤሉና ሱፍ ለብሰው ሲለቁ ያንን ነው ሰርፕራይዝ የነበረው ለካ ነበረ ወይ ስትሉም ነበረ፣ ነገር ግን አይደለም። አሁን ግን ሰርፕራይዝ ታውቋል። እኔ ለምን አልናገርም? እናገራለሁ። አፌን ይበላኛል ማለት ነው። እና ለምን ትናገራለሽ የምትሉኝ ካላችሁ ደግሞ ያው መናገር አለብኝ፣ ችግር የለውም። እስኪ ምቀኛሞችም ረጋ ይበሉና ሰከን ይበሉና የአረቢ ልክ እንደሱ ባል ስጠኝ እንዳብርሽ እግዚአብሔር ሆይ ልክ እንዳብርሽ ባል ስጠኝ ብለው እንዲማጸኑ እነግራችኋለሁ ማለት ነው። ሰላም ሰላም! ውድ ቤተሰቦች እንዴት ዋላችሁልኝ? ልኝ በያላችሁ በት ሰላም እና ጤና ደስታ መኝላችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተገዳደሩኝ። በቃ ካሁን በኋላ አፌ ውላ አይልም። እሺ ሰብስክራይብ አደርጉኝ። እውነቴ ነው የምላችሁ፣ አስር ሺ አስገቡኝ። በቃ አልሰድባችሁም። ሌሎቻችሁም ማለት ነው እና አስገቡኝ አስር ሺ ስወዳችሁ እና ለማንኛውም ዛሬ እንግዲህ ማታ ጀምሮ ወይም ደግሞ ትናንትና ጀምሮ ሚዲያው ሲንጫጫ ነበረ። አሁን ሳልበረደም ወይስ በርዷለን? እውነቴ ነው ምዳቱ ልክ እንደ አብርሽ ባል ስጠኝ። ሙስሊሞችም ክርስቲያኖችም እንደዛ በሃይማኖታችሁ ዱዓ አድርጎ ጸሎት አድርጉ ማለት ነው እና ለማንኛውም ሰርፕራይዙ ምንድን ነው? ሩታዬ ይገባሻል፣ የኔ ውድ የኔ ጀግና የልፋትሽ ውጤት የድካምሽ ውጤት ነው። እኔ በጣም ነው ደስ ያለኝ። ወንድ ልጅ ደግሞ ለሚስቱ ክብር ሲኖረውና በቃ አለብኝ ብሎ ከሰው በላይ ያደርጋለሁ ብሎ እንደዚህ እንዲህ ልበላቸው እጅ ሳይሰጥ ጀግኖ ሳየው እንዴት ደስ እንደሚል። እኔ ደግሞ ወንድሞቼ ማለት ነው ልክ እንዳብረሽ ጀግና ሆናችሁ ሚስቶቻችሁ እንደዚህ እንድትይዙ ነው የምፈልገው። ሰምታችኋላ። እኔ ዝርክርኮ እንዳይመቸኝም ሆነች ይላችሁ። ሰርቶ በራሱ ላብ ጠብ አድርጎ ሰርቶ አምጥቶ ሚስቱን ሰርፕራይዝ የሚያደርግና በጋራ መስራት ትችላላችሁ። ችግር የለውም። ነገር ግን በቃ ሚስቶር የሚያስደስት መዝረፍ ሳይሆን ማስደሰት ማለት ነው። እና እንደዛ አይነት ወንድ ደስ ይለኛል። እና ወንድሞቼ ላይ ነው እኔ ብዙ ጊዜ ትኩረት ማደርገው በነገራችን ላይ እኔ እኔ እውነቴ ነው የምላቸው እነሱ ላይ በጣም ኃይለኛ ነኝ። ከረድዳቸዋለሁ ነው የሚባለው። ለምን እኔ ጥሩ ደረጃ እንዲደርሱልኝ ስለምፈልግ። እና ለማንኛውም አንቺ ለፍላፊ ሰርፕራይዙ ምንድን ነው ተናገሪ። ምነው ቆየሽ ለፈለፍሽ። እናንተ ቪዲዮዬን አታዩልኝማ። በመጀመሪያ ከተናገርኩ ስለዚህ በመሀል ነው የምነግራችሁ። እሱ ምንድነው ዘቡሻ ተናገሪ እባክሽ ብዙ ልጆች እኮ ያዩ ልሻል፣ ቪዲዮች ላይክም ያደርጋሉ። ስለዚህ ተናገሬ። እና ውድ ቤተሰቦች ሰርፕራይዙ ለሩታዬ መኪና ነው። አርፋች አይደለ? የኒዋሮች የኔ ጀግኖች፣ የእናንተ ውጤት ነው። በነገራችን ላይ እኛ እናንተ ቪዲዮቸው ስላያቸሁ ላይክስ ስላደረጋችሁ ሰብስክራይብ ስላደረጋችሁ ነው። እና እነሱም እያመሰገኑ ነበረ፣ ማታ ራሱ እስከ አራት አመት ነው ቻነል ከጀመርኩኝ፣ መስኢቱን መሰረት ከጀመርኩኝ አራት አመት ነው። እስከ ዛሬ ድረስ ከኔ ጋር አላችሁ፣ ከልብ አመሰግናለሁ ብሎ ሲያመሰግን ነበረ። እኛም እውነት ለመናገር በጣም ነው የምናመሰግነው። አብረሽ ለእናንተ ቦታ አለ ነው። እውነት ለመናገር እኔ በተለይ ቦታ አለኝ። እኔ እውነቴ ነው የምላችሁ፣ አልዋሻችሁም። ለምን ቦታ እንዳለኝ ታውቃላችሁ? በአንድ ዩቱበር ያላየሁትን ነገር በእነሱ አይቻለሁ። እሱ ምንድን ነው ና ሲሰደቡ ዩቱብ ሲሰራባቸው አንድች ነገር አሉ አላሉም። በአንደኛ ደረጃ ግን የመዳም ቅመሞች ሁሉም የሚጸየፈን በቃ ዝም በሚተፋበትን እንደዚህ ቆሻሾች ከኛ የባሱ ቆሻሾችን ራሱ እኛን ይጠየፉናል ማለት ነውና እነሱ ግን ምን ሳይሉ ሳያቀራሩ እኛ ትልቅ ነ ትልቅ ዩቱበር ነው ብለው ሳያቀራሩ የመዳም ቅመሞችን አዘጋጅተው ደግሰው መጥራታቸው ነው እኔ ያከበርኳቸው ማለት ነው። እኔ ድሮም አከብራቸዋለሁ፣ ምክንያቱም ጨዋ ልጆች ስለሆኑ። በነገራችን ላይ ጎረቤ ቤታችን ናቸው። እኔ የሰፈሮች ልጆች ናቸው። መጥፎ ነገር ቢኖርባቸው ራሱ አሳልፌ አልሰጥም። ነገር ግን የለባቸውም ማለት ነው እና በነገራችን ላይ ጥያቄ ልጠይቃችሁ። የኔማሮች ዱባይ የነበራችሁ ለሰርጉ የደረሳችሁ አብረሽ እና ሩታ በአካል ስታያቸው በጣም ጥሩ ልጆች ናቸው። ጨዋ ምስኪን ልጆች ናቸው። በቪዲዮ እንደምታዩዋቸው አይደለም ብዬ ከዚህ በፊት ራሱ ተናግሬያለሁ እና አሁን ምን አገኛችሁ? ምን አይነት ባህሪ ነው ያያችሁ? በጣም ጨዋና ምስኪን አዛኝ የሆነ ደግሞ አንገደፌ ናቸው። በነገራችን ላይ እንደ ሌላኛው ሰው ቅብጥ ያዙኝ ለቀቁኝ አይሉም። እውነቴ ነው የምላችሁ፣ ዩቱብ ላይና በአካል ስታዩ አንድ አይደለም። ስለዚህ ምን አይነት ነገር ነው ያገኛችሁት? እኔ እርግጠኛ ነኝ በኢትዮጵያ ልክ እንዳለን ያንን ያየነው ባህሪ ነው የሚሆነው እንጂ ከዛ ውጭ ምንም የሚሆን ነገር የለም። ልክ እንደ ቪዲዮም ደግሞ ባህሪ አይኖራቸውም ማለት ነው እና ምስኪኖች ናቸው ላቸዋለው። ምስኪን ሲባል ደግሞ ድሃ እንዳይመስላችሁ፣ ምናልባት ምስኪን ሲባል ድሃ ይላሉ አረቦች፣ እንደዛ ናቸው እና ለማንኛውም በጣም ጨዋናቸው የኒማሮች የኛ ታዳጊዎች ሌላ በሃይማኖቱ ዙሪያ እባካችሁ ስእኒ ቤት እንዳጽፉ በሃይማኖት ዙሪያ እኔም በእንደዚህ ነገር መግባት አልችልም። ያንን ነገር ካሰባችሁ ከሆነ እኮ ስለ ሃይማኖት ማውራት ከፈለጋችሁ ከሆነ ኮ እኔ ማርች እውነት ለመናገር ቀስ ብላችሁ መጠየቅ ትችሉ ነበረ። በገንዘብ እኮ ማሳደድ ወይም ደግሞ በገንዘብ እኮ ማሳበብ አልነበረባችሁ ማለት ነው። ይህንን ለምን ተደረገ በዚህ ጊዜ በሁመማን ጊዜ ምናምን እያላችሁ ነበረ እና ያንን ደግሞ በገንዘብ ገንዘብ ተቀበለ፣ በአረብ ሀገር ሴት ደገሰ፣ ቻናሉን ይዘጋ፣ ቻናሉን እናሳጣ፣ ይሄ አይባልም፣ የምር አይባልም። ይሄ እኮ በቃ የመጨረሻ ምቀኝነትና የሆነ ብቻ ሌላ ውስጥ ነው የገባችው። ይሄ ምቀኝነት ነው ከምንም በላይ የማይልፍልንም ደግሞ ለዚህ ነው። ሲቀጥል ደግሞ እጄ ላይ የለም በአሁኑ ሰዓት። የመዳን ቅመም ማለት በጣም ብልጥና አራዳ ሴት ናት። እውነቴ ነው የምላችሁ። ብልጥ በቃል አንዳንድ ሊኖር ይችላል። እሱም የሚኖረው ለአብርሽና ለሩታ ይሰጣል ማለት ሳይሆን ለው እንደሚቀልቡ አሉ። ይሄ ደግሞ ጭንቅላ ሰውነታቸው ድፍን ያለ ማለት ነው። እነሱ እንኳን በኛ በእኔ አካባቢ ራሱ የደረሰብኝ ያለ ማለት የምትሰጥ ለባሏ የምትገብር ማለት ነው። ገብራ ገብራ የተበላች አለች። እሷ ደግሞ ድንጋይ ላይ ውሃ ማፍሰስ ማለት ነው። እና እንደዛ ሊኖር ይችላል። ነገር ግን እነዚህ ልጆች እውነት ለመናገር ምን እንደተደረገ፣ ምን እንደተካሄደ፣ ብር እንዴት አድርገው ራሱ ይዘው እንደመጡ እኔ በደንብ ጠንቅቄ አውቃለሁና ለዛ ለዛ ነው። እናንተ ግን በገንዘብ ዙሪያ ነው ያዞራችሁ። ሴት ብር አወጣችሁ ብላችሁ ነበረ። ለማንኛውም ይኸው ለሩታ መኪና ገዛና ሰርፕራይዝ ሊያደርጋት ወይ ይሆናል ይበላቸው ወይን ይበላቸው ወይን ጀግናው የምር ጀግና ወንድ ነው። አብረሽ ማለት ነው ጀግና ነው የምልህ በምክንያት ነው። እምንኮራበህም እኮ በምክንያት ነው። እውነቴ ነው። ብላችሁ የሆነ ነገር ሲመጣ ለሆነ ነገር እጅ አይሰጥም፣ በቃ ሁሌ እጅ አይሰጥም። ይሄዳል፣ ያደርገዋል። በቃ የሆነ እንቅፋት ሲገጥመው ራሱ እንቅፋት ምንድ ነው ገጥሞኛል ይሄልተው እንዲህ ብሎ ነገር የለም። ይሄድበታል፣ እናቴ ይሄድበታል። እኔም ያንተ ባህሪ በሰጠኝና እኔ እንደዚህ በቃ አቃጥዬ በደፋዋል ያደርጓቸው እውነቴ ነው የምላቸው። የእነሱ ግማሹ ራሱ ቢሰጠ የምነበረበት ህዝቡ ራሱ ማለት ነው። እና ለማንኛውም እነሱ ምንም አላደረጉም። በአረብ ሀገርን ሴት አልደግሱ እንኳን በአረብ ሀገር ሴት ሊደግሱ፣ እናቴ ለሩታዬ ለሚስቱ ለንግስቱ መኪና ገዝቶላታል። ያው ሰርፕራይዝ ያደርጋታል። ያንን ሰርፕራይዝ እንግዲህ ታያላችሁ ማለት ነው። እሱም በአረብ ሀገር ሴት ነው አትሉም መቼም እናቴ። እና የአረብ ሀገር ሴት በራሷ ምንም ነገር ስታደርግ መታ በልታ ጠጥታ ነው የሄደችው። እኔ እኔ መሰክራለሁ በልታ የኛ ልጆች የሄዱ ልጆች አሉ እና አንዳንድ ልጆች ቃቸው። እንጂ ፀባያቸው እንደዚህ ነው እንዴ! ዩቱብ ላይ ሲታዩና እንደዚህ ሲታይ እኮ አንድ አይደለም ያሉ ልጆች አሉ። እኔ እኮ ከዚህ በፊት ራሱ ተናግሬያለሁ እኮ የኔ ማሮች የኔ ጨዋዎች ጨዋ ናቸው ብዬ እኮ ተናግሬያለሁ። እኔ ህዝቡ ራሱ በቁጥጥር ስር መዋላቸው ደስ ብሎኛል። የእኔ ጀግኖች፣ እኔ እውነቴ ነው የምላቸው። እንደዚ ነው የምታኮሩን። በቃ እንድንኮራ እንዲመኩራት ነው የምንፈልገው። እና በብዙ ነገር ኮርተንባቸዋል። በነገራችን ላይ ሚዲያ ያልወጣ ብዙ ያደረጉት ነገር አለ። በሱም አኩርተውናል። ነገር ግን አሁንም ላይ አኩርተውናል ማለት ነው። እንዴ የኢትዮጵያ ሕዝብ ጠቅላላ በሙሉ በቁጥጥር ስር ይዋል እንዴ? ኢትዮጵያ እኮ በቃ ሕዝብ የላትም ማለት ነው። በአብርሽና በሩታ ተጠምዳለች እና አንድ ሰው ቤተሰቤ፣ እህቴ፣ እስኪ ሌላ ዩቲዩበሮቹን አስታውሱ እናንተ አ አስታውሳቸው፣ ፎሎወሮቹም አስታውሳቸው፣ እዛ ቲክቶክ ሰፈር ያለሁ ፎሎ አድርጉ። ስለ እነሱ ጥሩ ነገር መጥፎ ነገር አውሩ። እንዴ አብረሽ ሩታ እንደ የኢትዮጵያ ህዝብ በሙሉ ባብርሽ ነበሩታ ከሆነ ሌላኛው ማን ይውደደው? ማን ያስታውሰው? አሁን እኔ ማን ያስታውሰኝ? እኔ አሁን ማን ያስታውሰኝ? እናንተ የሆነ ቪዲዮ አይቻለው። አንቺ ነሽ ወይ ተብዬ የሆነ ፎቶ ተልኮልኛል። እኔ ግን እኔ አይደለሁም ያ ፎቶ፣ እና በጣም ነው የደነገጥኩት። ያምረኝ ነብራቸው እኔ እንደዚ ነገር ያስፈራኛል። አደራችሁ ደቅነው እንዳትቀጥፉ በሰው ልጅ ላይ እንዴ፣ ቅጥፈት ሐራም ነው የምሬ ነው ብላችሁ፣ እንዴ አንድ ሰው ያንን ሰው ያላደረገውን ነገር አደረገ ብላችሁ እንዳትሰሩ እና ብድል ሰዎች ሰላሙ ነው ልኝ ለማንኛውም